ስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው የክርስቶስ እውነተኛ ማንነትና የሰዎች ስጋዊ ምልከታ ምን ይመስላል የምንለውን የክርስቶስ እውነተኛ ማንነትና የሰዎች ስጋዊ ምልከታ ምን ይመስላል የሚለውን በትቂቷ ንይ የአምላክ ሰው መሆን የሰው ልጅን ዘመን አመተፍዳ ወይም አመተ ዓመተ ምሕረት ወይም ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ተብሎ ለሁለት እንዲከፈል አድርጎታል። ለሁለት የተከፈለውን ዘመን ክርስቶስን የሚያምኑና ክርስቶስን የማያምኑ በመላው ዓለም የሚኖሩ ሕዝቦች ሁሉ ተቀብለውት ይኖራሉ። የዘመኑ ለሁለት መከፈል ክርስቶስ ከመወለዱ በፊት በነበረው ሕይወት ከተወለደ በኋላ ባለው ሕይወት መካከል መሰረታዊ ልዩነት መኖሩን በግልጽ ያሳያል። ክርስቶስ ከተወለደ በኋላ የሰው ልጅ ሁለንተናዊ ማንነትና የአኗኗር ዘይቤ መሰረታዊ ደረጃ በመሰረታዊ ደረጃ ተለውጧል። ክርስቶስ ከመወለዱ በፊት በዲያብሎስ ባርነት ስር ተረግጦ ይገዛ የነበረ የሰው ልጅ ክርስቶስ ከተወለደ በኋላ ግን ፍጹም ነፃነት አግኝቶ በእግዚአብሔር ፈቃድ የሚኖር ሆኗል። የሰው ልጅ ህይወት መመሪያ የነበረው ህገ ወሪት ቀርቶ በህገ ወንጌል ተተክቷል። ሰው በኃጢአት ከተዳፈነ የጨለማ ሕይወት ወጥቶ በጽድቅ ብርሃን መመላለስ የሚችል ሆኗል። ለፈቃደ ሥጋ ብቻ ይታዘዝና ይገዛ የነበረው አዕምሮ ለመንፈስ ቅዱስ ፈቃድ መታዘዝና መገዛት ችሏል። በአጠቃላይ ክርስቶስ ከተወለደ በኋላ የሰው ልጅ ኑሮው ከመርገም ወደ በረከት፣ ህልውናው ከሞት ወደ ሕይወት፣ ማንነቱ ከሰውነት ወደ ጸጋ አምላክነት ተሸጋግሯል። ሐዋርያው ቅዱስ ጳውሎስ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብር ዘበሰማያት ወዘበምር ወበቀላያት ወለት አይተምር ወኩሉ ልሳን ይግኔ ከመ ኢየሱስ ክርስቶስ ውእቱ እግዚ በስፋት እግዚአብሔር አብ በማለት በሰማይና በምር በባህርና ከምር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ይሰግድ ዘንድ አንድ በትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብጌትነት ጌታ እንደሆነ ይመሰክር ዘንድ በማለት እንደገለጸው ዓለም ሁሉ እግዚአብሔር በልጁ የፈጸመውን የማዳን ሥራ ይመሰክር ዘንድ ክርስቶስ ወደ ዓለም መጥቷል። ስለሆነም በክርስቶስ ወደዚህ ዓለም መምጣት ምክንያት የሰው ልጅ ከፍጹም ውድቀት ወደ ፍጹም ክብር ተሸጋግሯል። የአሮጌው ሰውነት ጉዞ በቅቶ የአዲስ ሰውነት ጉዞ ምዕራብ ተጀምሯል። ስለሆነም የክርስቶስ ልደት በክርስቲያኖች ሕይወት ውስጥ ትልቅ ቦታና ትርጉም ያለው ልዩ የዘመን ማህተምና ምልክት ነው። ይሁን እንጂ ዓለም ክርስቶስ ለሁለት በመከፈ በከፈለው ዘመን ውስጥ እየተመላለሰች ዘመኑን የከፈለው ማን እንደሆነና ለምን አላማ እንደተከፈለ ዘንግታለች። ቤተክርስቲያን ግን የክርስቶስ ወደዚህ ዓለም መምጣት ሕልውናዋ የተገኘበትና ማንነቷ የተገለጸበት ልዩ ክስተት ስለሆነ እግዚአብሔር ሰው የሆነበትን ዘመንና ድርጊት ዘወትር በአምልኮና በአምልኮቷና በአገልግሎቷ እያስታወሰች እና እየመሰከረች ትኖራለች። እንዲሁም ነገረ ክርስቶስን በማስተምር ሁሉን አንድ አድርጋ ትኖራለች። የክርስቶስን ፍጹም አምላክነትና ፍጹም ሰውነትን ወይም በተዋህዶ የከበረ ማንነት በትክክል መረዳ ስላልቻሉ ምስጢረ ሥጋዌ ለብዙዎች የመዳኛ መንገድ ከመሆኑ ይልቅ የመሰናከያ ምክንያት ሆኗል የሚሉ ሰዎችም አይጠፉም። የክርስቶስ ወደዚህ ያለ መምጣት በምድር ሁሉ ላይ እንደምታበራ ፀሐይ በገሃድ የታየና ደምቆ የታወቀ እውነት ቢሆንም ማንነቱ ግን ከተወለደበት ዘመን ጀምሮ በማስተማር ዘመኑ እንዲሁም ከስቅለቱና ከሞቱ በኋላ አሁን እስካለንበት ዘመን ምናልባትም እስከ ዓለም ፍጻሜ ድረስ የሰው ልጅ ያልተስማማበትና የተለያየ ጥያቄ እንደሆነ ቀርቷል የሚሉ ከእውቀት ማነስ አይጠፋም። እርሱ ራሱ በትምህርቱ ኢይምሰልክሙ ዘመጻእኩ ሰላመ ለምድር አላ መጥባሕተ በማለት ተናግሯል። ለምድር ሰላምን ያመጣው አይምሰላችሁ ሰይፍን ነው እንጂ የመጣሁት የመጣሁትስ ሰውን ካባቱ ልጅንም ከእናቷ ምራትንም ካማቷ ለላይ ነው ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 እስከ 35 በማለት በግልጽ ተናግሯል። በእርግጥ ክርስቶስ ወደዚህ ዓለም የጦር መሳሪያ የሆነውን ሰይፍ ይዞ ወይም የሰው ልጅን ለመከፋፈል በዓላማ የመጣ አይደለም። ይህን ቃል ይህን ቃል በገጸ ንባቡ ለሚተረጉሙና ከክርስትና ጋር ተያይዞ ለተነሱ ጦርነቶች እንደ ማስረጃ ለሚያቀርቡ ሰዎች ክርስቶስ በተያዘበት ዕለት ቅዱስ ጴጥሮስ ማልኮስ የተባለ የሊቀ ካህናቱን ባሪያ ጆሮውን በሰይፍ በመታ ጊዜ የተናገረው ቃል አለ እስመ ኩሉ ዘይቀትል በመጥዋይት ይመውት በመጥዋይት፣ ሰይፍህን ወደ አፎቷ መልሳት፣ በሰይፍ የገደለ ሁሉ በሰይፍ ይሞታልና ብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 51 እስከ 52 በማለት የተቆረጠው የተቆረጠውን ጆሮ መልሶ እንደተከለው መጥቀስ ብቻ በቂ ነው ብዬ አስባለሁ። ይህ ጌታችን ለቅዱስ ጴጥሮስ የተናገረው ትእዛዝ የክርስትና እምነትን በሰይፍ ኃይል ማስጠበቅ የማይቻል መሆኑን ከማሳየቱም በላይ በማንኛውም ምክንያት ራሳቸውን ለመከላከል ሲሉ ጠላታቸውን ለማጥቃት ሰይፍ የሚያነሱ ሁሉ በራሳቸው ሰይፍ እንደሚጠፉ የሚያስረዳ ነው። በብሉይና በአዲስ ኪዳናት የተገለጠውን የእግዚአብሔርን ቃል በገጸ ንባቡ መረዳት ከመሰረታዊው የክርስትና አስተምሮ ፍጹም ይርቃል። ክርስቶስ በሰው ልጆች ህይወት ውስጥ ጸብን፣ ክርክርን፣ መለያየት ክርክርንና መለያየትን ለመፍጠር አልመጣም። ይህን አንቀጽ አባቶቻችን በትርጓሜ ክርስቶስ ወደ ምድር በመምጣቱ ሰውን ከግብር አባቱ ከሰይጣን ወንጌልን ከኦሪት ፈቃደ ነፍስን ከፈቃደ ስጋ እንደለየ ይነግሩበታል፣ ያስተምሩበታል። ይህ እንዳለ ሆኖ ጌታችን በዚህ ትምህርት የእሱን መለያየት የእርሱን የማማንነት በትክክል ባለማወቅ ምክንያት በሰው ልጅ መካከል የሚፈጠረውን ጸብ፣ ክርክርና መለያየት ያመለክተናል። ሰዎች በክርስቶስ ማንነት ላይ የራሳቸውን ትርጉም በመስጠት ከቤተሰቦቻቸው ከአካባቢ ባልንጀሮቻቸውና ከስራ ባልደረቦቻቸው ጋራ የሚከራከሩ የሚለያዩ ሆነዋል። ይህ ግን ሰው የቅዱሳት መጻሕፍትን ምስክርነት በትክክል ባለመረዳትና ባለማመን የፈጠረው መለያየት እንጂ ጌታችን በዓላማ ያደረገው አይደለም። ጌታችን ወደዚህ ምድር አንድነትን ለመፍጠርና ሕይወትን ለመስጠት መጥቷል እንጂ ለክርክር፣ ለጸብ እንዲሆን ብሎ አልመጣም። ሰው ግን የክርስቶስን ማንነት ከነገረድነት ዓላማ ውጭ በራሱ መንገድ እየተረጎመ ለመለያየትና ለማጥፋት ምክንያት አደረገው። በክርስቶስ ማንነት ምክንያት የተፈጠረው የአመለካከትና ያተረጓጎም ልዩነት በርካታ ሕዝብ የሚለውና ደቀ መዛሙርቱ የሚመሰክሩት ስለ ክርስቶስ ማንነት የተገለጠውን እውነት ከመቀበል ይልቅ በራሳቸው አመለካከት በተሳሳተ መንገድ መረዳት በኋላ መረዳት በኋላ ዘመን ብቻ ሳይሆን ከጌታችን የማስተማር ዘመን ጀምሮ ይታይ የነበረ ችግር ነው። ለዚህ አይነተኛ ማስረጃ በፊልጶስ ግዛት ይህም በምትገኝ በቂሳሪያ አውራጃ ጌታችን ስለማንነቱ ደቀ መዛሙርቱን እንዲህ ብሏቸው ነበር። መነ ይብልዎ ሰብእ ለወለጉ አለም ያው የሰው ልጅ እኔን ሰዎች ማን ይሉኛል በማለት የጠየቀው ጥያቄ የሰጡት መልስ ነው። በዚህ ጥያቄ ውስጥ ክርስቶስ ራሱን የሰው ልጅ ብሎ ሲጠራ እንመለከታለን። ቅዱስ ገብርኤል የእመቤታችን ሲያበስራት ለእመቤታችን ሲያበስራት መንፈሰ እግዚአብሔር ቅዱስ ይመጽ ላይሌኪ ውሃ ይለልውል ይጽልላኪ ወዘኒ ይትወለድ ምኔኪ ቅዱስ ኡት ወይሰማ የወለ ወልደ እግዚአብሔር፣ የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑል ኃይል ይጋረደሻል፣ ካንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል ብሎ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ተናግሯል። እንደ ቅዱስ ገብርኤል የብስራት ቃል ከድንግል ማርያም የተወለደው ኢየሱስ ክርስቶስ ቅዱስ የልዑል እግዚአብሔር ልጅ ነው። ስለሆነም ከፍ ባለ ትልቅ መጠሪያ ራስን መጠራት መጥራት የተለመደ ስለሆነ የጌታችን ጥያቄ የእግዚአብሔር ልጅ እኔን ሰዎች ማን ይሉኛል የሚል መሆን ነበረበት። ክርስቶስ ግን ፍጹም ራሱን ዝቅ ስላደረገ የእግዚአብሔር ልጅ ቢሆንም ራሱን የሰው ልጅ በማለት ይጠራል። ነቢዩ ዳንኤል ወናሁ መጽአ አብይ በደመና ሰማይ ከመወለጉ ለመያው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ብሎ በዳንኤል ምዕራፍ ሰባት ቁጥር አስራ ሶስት ላይ እንደተናገረው በምላተ ክብርና በስፋተ ልዕልና የሚኖር አብይ ጌታ በስጋ ማርያም የሰው ልጅ ሆኖ እንደመጣ ያመለክታል። ቅዱስ ገብርኤል የእግዚአብሔር ልጅ ብሎ ሲጠራው እርሱ ደግሞ ራሱን የሰው ልጅ በማለት ይጠራል ከመቤታችን የወሰደውን የስጋ ለማመልከት ጌታችን የሰው ልጅ እኔን ሰዎች ማን ይሉኛል የሚለው ጥያቄ ለህዝቡ ያቀረበው ስለ እሱ ምን እንደሚያስረው እንደሚያስቡና ምን እንደሚናገሩ ሳያውቅ ቀርቶ አይደለም። የእግዚአብሔር ልጅ እግዚአብሔር እንደመሆኑ ከማሰባቸውምና ከመናገራቸው በፊት ሰዎች ስለ እሱ ምን ሊያስቡና ሊናገሩ እንደሚችሉ ያውቃል። እንዲሁም ከሰዎች አንደበት ስለ እሱ ክብርና ምስጋና እንዲያቀርቡለት ፈልጎም አይደለም፤ በባህሪው ክቡርና ምስጉን ስለሆነ ለሰዎች ክብር ከሰዎች ክብርና ምስጋና አያሻውምና። ጌታችን ስለማንነቱ የጠየቀበት መሰረታዊ ምክንያት ደቀ መዛሙርቱ በማንነቱ አውቀው በእምነታቸው እንዲጸኑና በአገልግሎታቸው እንዲተጉ ለማድረግ ነው። ለዚህ ጥያቄ ደቀ መዛሙርቱ ወይ የሉቦ እለ ይብሉ ከዮሐንስ ሀ መጥምቀ ወካልአን ይብሉ ከኤልያስ ሀ ወመንፈቆሙ ይብሉ ከኤርሚያስ ወእማኮሳ አዱም ነቢያት ቀደምት አሉት። ዮሐንስ መጥመቅ ነው የሚሉህ አሉ፣ ሌሎችም ኤልያስ ነው ይሉሃል፣ እኩሎቹም ኤርሚያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። የተለያዩ ወገኖች ክርስቶስም በተመለከቱበት በራሳቸው እይታ በተለያየ ማንነት ገልጸውታል። አንዳንዶቹ ንጽህናውን አይተው ዮሐንስ ሲሉት፣ አንዳንዶቹ ደግሞ ድንግልናውን አይተው ኤልያስ ነው ብለውታል። አንዳንዶቹ ቅድስናውን አይተው ኤርሚያስ ነው ሲሉ፣ አንዳንዶቹ ደግሞ ሙሴና እያሱ ያደርጉት እንደነበረው አይነት ታምራት ሲያደርግ አይተው ከነቢያት አንዱ ሳይሆን አይቀርም ይሉት ነበር። የክርስቶስ ማንነት አንድ ሲሆን፣ ህዝቡ ግን በሚያውቁና የሚጠራጠረው የሚያውቀውና የሚጠራው በተለያየ ማንነት ነው። የህዝብ ሀሳብ ብዙና የተለያየ ስለሆነ እያንዳንዱ የራሱን ትርጉም ዘጥቶ በመሰለው የማንነት ስም ይጠራዋል። ይህ ክርስቶስን በማንነቱ ያላወቁ ሰዎች መጨረሻ የሌለው ያልተረጋገጠ ግምትና የማይጨበት መላምት ውስጥ እንደሚገቡ ያሳያል። ጌታችን ጥያቄውን ወደ ደቀ መዛሙርቱ አዙሮ አንተሙስ ሰኬ ሰቄ መነት ብሉኒ እናንተስ ማን ትሉኛላችሁ በማለት ጠየቃቸው። ከህዝቡ ለይቶ እናንተስ ብሎ ደቀ መዛሙርቱን መጠየቁ ለእርሱ ቅርበት ስለነበራቸው እሱን በማንነቱ ማወቅ የሚችሉበት እድል ነበራቸው ነው። ወደ ጌታችን እጅግ ቅርበት ብዙ እውቀትና የእግዚአብሔር ጸጋ ካላቸው ሰዎች እግዚአብሔር ስለገለጠላቸው ነገሮች ከሕዝቡ በበለጠ ደረጃ ትክክለኛና ግልጽ የሆነውን ነገር ማወቅ ይችላሉ። ይልቁንም ስለሱ ነገ በአደባባይ ከሕዝቡ ሁሉ ፊት በአንደበትና በሕይወት ሊመሰክሩ የሚወጡ ስለሆነ በስሙ ወደ ዓለም የላካቸው መሪያቸውና እና መምራቸውን ማወቅ ማን እንደሆነ ማወቅ ይጠበቅባቸዋል። ሌሎች ደቀ መዛሙርቱ የህዝቡን ሀሳብ ሲናገሩት ቅዱስ ጴጥሮስ ደግሞ ደቀ መዛሙርቱን ወክሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ህያው አንተ ክርስቶስ የህያው እግዚአብሔር ልጅ ነህ በማለት መልሶለታል። በማቴዎስ 16 13-20 እንደምናገኘው የካቶሊክ ቤተ ክርስቲያን እንደሚያምኑትና እንደሚያስተምሩት ቅዱስ ጴጥሮስ ይህን በመመለሱ ከደቀ መዛሙርቱ ሁሉ የሚቀድምና የሚበልጥ ነው ማለት አይደለም። ሌሎችም ደቀ መዛሙርቱ ለምሳሌ ዮሐንስ፣ ቶማስ፣ ፊልጶስ እና ይሁዳ በማርቆስ በማርቆስ ወንጌል ምዕራፍ 9 ቁጥር 38 ላይ እንደምናየው ሁሉንም ወክለው የተናገሩባቸው ነው ሁሉንም ወክለው የተናገሩባቸው ቦታዎችና ሁኔታዎች አሉና። የቅዱስ ጴጥሮስ መልስ አጭር ግን ሙሉ እውነትና ዓላማውን በትክክል ተግባራዊ ያደረገ መልስ ነው መልስ ነበር። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይህ መልስ የሕዝቡን የተለያየ አመለካከት የሚያርምና የሚያስተካክል የክርስቶስን ትክክለኛ ማንነት የሚገልጽ መልስ ነው። ክርስቶስ ማለት የተቀባ ማለት ነው። ቀድሞ እንደነበሩት ነቢያት ካህናትና ነገስታት ዘይት ተቀብቶ ነቢይ ካህንና ንጉስ የሆነ ሳይሆን ራሱ ተቀቢ ራሱን ቅባትና ራሱ ቀቢ የሆነበት አማናዊ ነቢይ እውነተኛ ሊቀ ካህናትና ህዝቡ ሙታን በሆኑት በኤልያስና በኤርምያስ መንፈስ የሚመሳሰሉ የሚመላለስ መስሏቸው ነቢያትን በሚያውቁበት መንገድ ስለ እርሱ ተናገሩ። ደቀ መዛሙርቱ ግን በራሱ ህይወት የሆነና ለዓለሙ ህይወት የሚሰጥ የህያው እግዚአብሔር ልጅ መሆኑን በሚያውቁበት መንገድ ተናገሩ። እርሱ ራሱን የሰው ልጅ ብሎ ሲጠራ፣ እነርሱ ደግሞ የህያው እግዚአብሔር ልጅ መሆኑን አመሰከሩ። የህያው እግዚአብሔር ልጅ ከሆነ ከአባቱ ከአብና ማህየዊ ከሚሆን ከመንፈስ ቅዱስ ጋር በባህሪ የሚመሳሰል እና በክብር የሚተካከል ነው። ምንም እንኳ መለኮታዊ ባህሪው በስጋ ደመና ቢሰወርም በቅርበት የሚያውቁት በፍጹም ሰውነቱ ውስጥ ፍጹም መለኮታዊ ክብርን ይመለከታሉና ስለሆነም ሰውነቱን እያ እናንተስ ማን ትሉኛያላችሁ የሚለው ጥያቄ የክርስትናን ትምህርት የሚያስረዳ ጥያቄ ስለሆነ አንድ ክርስቲያን በሕይወቱ ከሚያጋጥማቸው መሰረታዊ ጥያቄዎች አንዱና ዋነኛው ጥያቄ ነው። ቅዱስ ጴጥሮስ ክርስቶስ አንድና ብቸኛ የሕያው እግዚአብሔር ልጅ መሆኑን በመግለጽ የሰጠው መልስ ግን ክርስትናን እንደ አንድ የፍልስፍና አመለካከት ከመታየት አድኖታል። ምክንያቱም ጌታችን ብፁ አንተ ስሞን ወልደ ዮና እስመ ኢከሠተ ለከ ዘስጋ ወደም አላ አቡ ዘበሰማያት ብሎ የዮና ልጅ ስሞን አንተ ብፁ ነህ በሰማይ ያለው አባቴ ነው እንጂ ስጋዊ ደሞ ስጋዊ ወይም ደማዊ አልገለጠልህም በማለት የሰጠው መልስ የክርስትና እምነት የፍልስፍናና የፍልስፍና ትምህርት ውጤት ወይም የሥነ መንግስት አመለካከት ምርት አለመሆኑን ያረጋግጥልናል። የክርስትና እምነት ከራስ አእምሮ የማወቅ አቅም ወይም ከአስተዋይነት የመነጨ ከሌሎች ሰዎች በመረዳትና በመመሪያነት የታወቀ ወይም በተፈጥሮ ምርምርና ጥናት የተገኘ ትምህርት አይደለም። የቅዱስ ጴጥሮስ መልስ ክርስትናን ከሌሎች ሃይማኖታዊና ፍልስፍናዊ እይታዎች ጋር አቀራረብና አመጻጽረን እንድንመለከተው ያግደናል። ስለ ክርስቶስ ማንነት የሚኖረን ትክክለኛ ግንዛቤ የሚወሰነው በአስተውሏችን ጥልቀትና በእውቀታችን ብዛት ሳይሆን ከእሱ ጋር በሚኖረን አካላዊ ግንኙነትና ህብረታዊ ህልውና ነው። ለምሳሌ ከቅርበት ለምሳሌ ከርቀት ስንመለከት የተቆረጠ የዛፍ ግንድ የሚመስል ነገር የአንድ ቤት ግድግዳን ተደግፎ እንደቆመ እናያለን። ቀረብ ስንል ግን ያ ከርቀት የተቆረጠ ግን የመሰለ ነገር ሰው ሆኖ እናገኘዋለን። የበለጠ ስንቀረብ ደግሞ ግድግዳውን ተደግፎ የቆመው ሰው የራሳችን ወንድም መሆኑን እናረጋግጣለን። ስለ ማንኛውም ነገር የሚኖረን እውቀት ትክክለኛነት ለነገሩ እንደሚኖረን ርቀት ርቀትና ቅርበት ይወሰናል ማለት ነው። ስለሆነም ክርስቶስ ከክርስቶስ ልደት በኋላ በሰው ልጅ ውስጥ በተፈጠረው መከፋፈልና መለያየት ዋና ምክንያት ሰው የክርስቶስን ማንነት በህይወት ቅርበት ከእግዚአብሔር በገለጠለት መንገድ ከመመልከት ይልቅ ከክርስቶስ ማንነትና ሕይወት እርቆ በራሱ ስጋዊ መንገድ መረዳቱ ነው። ነገር ግን የእግዚአብሔር ሐሳብና መንገድ ከሰው ሐሳብና መንገድ ጋር አንድ አይደለም። የእግዚአብሔር መንገድ አንድ ነው። የሚሄዱባትም ሰዎች ሁሉ እርስ በእርሳቸው ይተያያሉ። ተግባብተውም አብረው መጓዝ ይችላሉ። እግዚአብሔርም ጋር ይደርሳሉ። የሰው ሐሳብ ግን የተለያየና ብዙ ነው። የሚሄዱባትን መንገድ ለየቅል ስለሆነ ተጓዦቹ እርስ በርሳቸው መተያየት አይችሉም፣ መዳረሻቸውም አይታወቅም። የክርስቶስን ማንነት በትክክል ተረድተን በፍርሃት እንድናመልከው፣ በእውነት እንድናገለግለው አምላካችን እግዚአብሔር በገለጠልን እውነት ላይ የተመሰረተ መሆን አለበት። ስለሆነም የክርስቶስን ማንነት ለመረዳት አይምሯችን፣ ቤተሰብ፣ ማህበረሰብ፣ ያንኗር ባህል እና የግል ጥቅም ከሚፈጥርብን የእይታ ሰንኮፍ ፍጹም መርገፍ ይኖርበታል። ከስጋዊና ከምድራዊ የአመለካከት ወጥመዶች በተላቀቀ ዓይን ካልሆነ በቀር የክርስቶስን እውነተኛ ማንነት መመልከትና መረዳት አንችልምና አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን እመቤታችን ድንግል ቅድስት ድንግል ማርያም ክብር ምስጋና ይግባ ጣሚ